ተረተ ይበቃ። በጣም ይቅርታ ቡጪ በእናዘጠውኝ፣ እንዴት ተውሻለሁ። በእኔ ምክንያት እንደዚህ እያለቀሽ፣ ይቅርትይንኛ ግን ደግሞ አንዳንዴ ይበቃ ድርቅናሽ ከሰው ጋር እኔ እኮ ነበር የመጣሁት፣ ግን ነገር እርግጥ ነው በፊት ነበር ግን በቃ ነበር ለእሱ ችግር የለም። ለቤት ነው ምን ልታደርግ ኧረ፣ ስልኩን ጉዳይ ነው፣ ፊክስ አደርገዋለሁ። እንዴት ነው አድርገህ ቪዲዮን ብታጠፋልኝ፣ አድርገህ እያ ካለ ነገር፣ ምንም ነገር አበቃለት። አታስቢ፣ ይበቃል ነኝ፣ ነገሮችን ፊክስ አደርጋቸዋለሁ። ደግሞ ያቺ ሄዋ የምትባልሽ ከዚህ በኋላ አጠገብ የሚደርስ ከሆነ ሆኔ እንኩል ነገር ነው ይፈጣ። እሺ፣ ሊተርተር እሷን ነገር ፊክስ አደርጋታለሁ። በቃ ወንካ ሲት ብቻ ነው የምፈልገው። እርግጠኛ ነሽ? አዎ፣ እርግጠኛ ነኝ።